አቁሜ እያወራው ዞር የሆነች ቀይ ልጅ በርቀት አየው ማለት ነው። ጀሚላን እዛ ስትሄድ እንደዛ ስላስፈራራሻት እኔ እጅግ በጣም የጠረጠርኳት እሷ ነው። እንዴት ነው ደግሞ በተደጋጋሚ ቤትም አላገኝናትም። አዩጋ እኮ ሄድን ቤቷ አሄድን፣ ምንም የለም ወፍ የለም። እኔ በእርግጥ ማለት ነው እስካሁን ድረስ ብዙም ልቤም አልደነገጠም። ምክንያቱም ምንም ቢሆን አጎት ነው የሰይድ ወንድም ነው። የሰይድ ወንድም ደግሞ የፈለገው ነገር ቢሆን የወንድሙ ልጅ ምንም ነገር እንደማያደርግ አውቃለሁ። ካላበደ ደግሞ እኔ መቶ ብር ብጠኛ ነኝ ለ አሳልፎ አይሰጥም። እሱም ቢሆን እኮ ምንም ያደርጋል ብዬ አደለም። ግን አንቺ የጻኗ ያለመደችው ነገር ምን ትመገብ ምን ትብላ። እሱማ ሙሽ እሱ ጋር ከአባቷ ጋር ራሱ እንድትኖር አልፈልግም ግን እኔ ያረጋጋኝ ነገር ምንድነው፣ አዩ ጋር አዩ ላይዩ እንደማይሰጣት በጣም እርግጠኛ ነኝ። ሲጀመር ሲያወራ ምንድነው ማለት ይሄን ቪዲዮ ሳይድ ራሱ እኔ ደግሞ ምን መሰለህ አሁን እኔ እሱን ያልፈረውበት ምክንያት ማለት ነው። በጣም ያሳዝናል። በቃ የሱመያ በዚህ ልክ ተሰረቀኝ ማለት ነው። እንዲሁ በጣም የሚያሳዝን ነገር ነው። እውነት አሁን አሁንስ ማለት ነው። ውድ ተመልካቾች ዛሬ ላይ ይህ ነገር ማለት ነው ዲራማ እየመሰለኝ ነው። እኔ በቃ ዲራማ ነው ብዬ እየጨረስኩ ነው። ምክንያቱም አንዲት እናት ልጇ ተሰርቆባት እንዴት ነው ዝም ብላ የሚያስችላት እ አንድ ሰው እንኳን ልጅ አይደለም የሆነ ነገር እንኳን ሰው ተሰርቆበት እምቧ ዘራፍ ይላል፣ እና ልጅ የሆነ ተሰረቀባት ተብሎ ልጅ ጠፋባ ብትባል እናት እንዴት ነው ው ለጋቁኝ ነው የምትለው እና ይሄ ዛሬ ላይ መጨረሻ እየደረሰ ነው። ለማንኛውም እስቲ ቪዲዮውን ጋብዛችሁና እንመለሳለን። ላይክ ሰብስክራይብ እያደረጋችሁ ሰይድ ወሎ ሚዲያን አበረታቱኝ፣ አብረን እንደግ። ሲጀመር እኔ ሲጀመረ ነው አውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው። እንደዛ ሲሰድቡት እነ ቡኒ ሲሳደቡት፣ እቺ ቡኒ ነው ቡኒ፣ እሷ ስትሳደብ አጠገባ ቆሞ ትዕግስቱ ራሱ አልቆ ማለት ስለሆኑ ነው መሰለኝ እኔ አመሉን አውቃለሁ።

ቤቱን ምናምን ልሸጠው ነው መሰለኝ። ካርታ ምናምን ስትለኝ እኮ ካርታውን ደግሞ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጨዋለሁ፣ እና አንቺ ጠበቀው። እሱም እኔ በጣም ስልክሽን አፈላልጌ አፈላልጌ በመከራ ነው ያገኘሁት። እና እኔ አሰላሙ አሌይኩም ወረህመቱላህ ወበረካትሁ ሰላም ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝዝት ያደርግልኝ። ዛሬ እንግዲህ ሱመያ የሰይድ ወንድም ልጄን ሰረቀኝ እያላይ ነው። እና እስከ መጨረሻው መጨረሻው አብራችሁ ሁኑኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያረጋችሁ እስከ መጨረሻው አብራችሁ ሁኑኑ። ማበረታቱኝ እንግዲህ ወደ ሀያ ሺህ ልገባ ወደ ስምንት መቶ ሰብስክራይብ ነው ቀረኝ። ላይክ ላይክ እያረጋችሁ ወደ ሀያ ሺህ አስገቡኝ ማለት ነው። ወደ ቤተሰቦች ሀያ አስገቡኝ ማለት ነው። እና እንዴት ናችሁ? ዛሬ እንግዲህ ሱመያ፣ እኔ በነገራችን ላይ እስካሁን ላይ ብዙ እከታተላለሁ። አሁን መጨረሻ ላይ ግን ድራማ እንጂ እኔ ሀዩም የተገባይ አልመሰለኝም። ምክንያቱም አሁን ላይ ወላሂ ብዬሽ ለመማልም ትንሽ ይከብዳል በማናቀውም ነገር፣ ግን በምናየው ልጅ ተሰረቀችብልሽ ስትል የሷን ልጅ እኔ እሷን ሳያት አሁን እንኳን ልጅ የተሰረቀባት አይደለም። ሰው መቶ ሁለት መቶ ብር ተሰርቆበት እንኳን አንድ ሺህ ሁለት ሺህ ተሰርቆበት ሰውየው እንቧ ዘራፍ ምናምን እንደሚለው የለም። ልጅን ያህል አንዲት ህፃን ልጅ ተወስዳ የእናት አንጀት እንዴት ነው የሚሆነው? ይህን ደግሞ አስተያየታችሁን ኮሜንት ላይ አስቀምጡ ሁላችሁም የመሰላችሁን ማለት ነው እና አንዲት እናት ልጇ ጠፍቶ በዚህ ተረጋግታ የምትቀመጥ አይመስለኝም እንኳን ልጇን እንኳን የሆነ የአባትም አባቶቿም የአባቶቹን ቤተሰብ የሆኑ የእናቶቹን ቤተሰብ ልጅ ሲወስዱት አንዲት እናት ዛሬ መጣ ነገ መጣ እያለኝ ትጨነቃለች ትጨነቃለኝ እንኳን አይደለም ይዞብኝ ሄዴ ሰረቀኝ ተብሎ አይደለም ማለት ነው እና እኔ በጣም የገረመኝ ነገር ቢኖር እንዴት ሰው አይደነግጥም እኔ አሁን ላይ ይህ ነገር ድራማ እየመሰለኝ ነው ስራ ስራ ነው። ነገር ግን ደግሞ ዲራማ ሆነ። ምክንያቱም ይሄን የእናንተን ብዙ ሰው የሚከታተለው እውነት እየመሰለው በአሁኑ ጊዜ የምን ትዳር ወንዱም ማይታመን ሴቱም ማይታመን እየተባባለ ሁሉም ሰው እውነት አድርጎ የሚከታተል ሰው ሞልቷል። እና ዲራማ ከሆነ ማብቂያው እየደረሰ ይመስለኛል ከዚህ ላይ አሁን ላይ ማለት ነው። እንጃ ብቻ፣ አሁን ላይ ጠጋ ጠጋ እያየሁ ነው። እንግዲህ አንድ የመን ሲባል ወደ ሀየመን አዲስ አበባ አዲስ አበባ እንግዲህ እንደምታውቅ መጨረሻ ላይ አሁን ደግሞ ልጆ ወሰደብኝ እያለኝ ነው። ልጇም እውነት ተወስዶባት አሁን እውነት አሁን ያው ምን ይባላል የእናት አንጀት እንደዚህ በዚህ ልክ አይመስለኝም ነበር። ነገር ግን እኔ እንጃ ብቻ እኮ ምንም ያልተሰረቀ ወይንም ደግሞ እናትያ ነው የሚመስለው አነጋገሯ ማለት ነው። አንዲት ወንድ ልጅ እንኳን ይጨነቃል እንኳን ሴት ማለት ነው። እና እኔ በጣም ነው ገረመኝ። ሱመያም በአንዳንድ ነገር አደንቃታለሁ። ግን አሁን ላይ ከቪዲዮ ላይ አሀ፣ እዚህ ቪዲዮ ላይ ድራማ እየመሰለኝ ነው እኔ ራሱ ማለት ነው። በቃ ድራማ እየሰሩ ነው ነሰይ ነ ሁሉም ማለት ነው። እነሱ መያም ቢሆን እኔ አሁን ላይ ድራማ እየመሰለኝ ነው። አሁን አሁን ላይ ማለት ነው። በፊት ግን እውነት አግብቶባት ነው ወይንም ደግሞ እውነት ነው እያልኩኝ ብዙ እልነበረ። እንደገና ደግሞ አንደኛ ላይ ቤቱን ልሸጥ ነው ያለው ማለት ነው። ቤቱ እንዴት ነው የምሸጠው? ምክንያቱም አንድ ቤት ለአንድ ባለቤቱ አይሸጥም፣ መሸጥም አይቻልም። ምክንያቱም እንዴት ነው በማረጋገጫ ያለው ሙሉ ስም ያለው ካርታና በላን ያለውን አንዲት ሴት አግብቷት ምንም ስሟ ሳይኖር እንዴት መሸጥ ትችላለህ? እንደውም እኮ ያሳሰራል ይሄ ነገር። እኔ በይህ በይህ ልክ አሁን ሳይ ይሄ ነገር ድራማ እየመሰለ ነው። የማንንም ቤት ህገ ወጥ ቤት አልሆነ በቀር ህጋ ወይም ቤት ካርታና በላን ያለው በአንድ ሰው ስም ይሆነ ማንም ይሁን ማን መሸጥ አይችልም። ማንም ይሁን ባለቤቱ አቀርቦ አልፈረመ በቀር አስመስክሮ ምናምን ምናምን ህጋዊ የሆነ ነገር ባለቤቱ መቅረም አለበት። ወይንም እናት አባት፣ ወይንም የተለያየ በቀበሌ ተመስክሮ ምናምን ሚስት ሳኮን ደግሞ እናትና አባቶቹ እንደዚያ የተለያዩ ነው እንጂ ጭርሽ ሀዩ መሸጥ አይችልም። ምክንያቱም ስም የላትም። ትናንትና ተገብታ ልጆችም ይዛ እንኳን ልጅ ያላ ቢሆን በቀበሌ በዛ በተሰቦቹ ቀርበው እንደዛ ሆኖ ምናልባት የተመስክሮ ሰውየ አለለ ሰውየው የሆነ አደጋ ደርሶበት ወደ ሞት ምናምን እንደዛ ነው እንጂ ዝም ብሎ ሜዲያ ላይ ቤት አይሸጥም። ግን አንዳንዴ ለማናቀው ስናይ በዚህ ልክ ይመስላል ማለት ነው። ብቻ ዲራማው እዚህ ላይ ይብቃ የምትሉ እንግዲህ፣ ንግስት ሱመያንም የምታደንቁ ሃዩንም በቃሽ፣ ደግሞ ቤቱን ልሸጭባቸው ነው እንደ የምትሉ እዚህው ላይ እንግዲህ ያላችሁን አስተያየት አስቀምጡ። የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር ያረጋችሁ ነው ማበረታቱኝ። ሰብስክራይብ አድርጉ፣ ቻናሉን አብረን እንደግ።